ቃል በቃል የተናገረው ከፖርቶሪኮ ወደ ማያሚ ሎደርዴን እያመርላን ነበረ። ቃል ላይ ከሰዓት በኋላ ድንገት ነገሮች ተቀያየሩ ይላል። አቅጣጫ ጠቋሚ ኮምፓስ በፍጥነት ይሽከረከራል እንዲሆኑ አይቼው አቅም ግንኙነት ሁሉ ተቋረጠ። ጄኔሬተሮቹ ቀጥ ሲሉ አምፖሎቹን ጨምሮ ኤሌክትሪክ ሲስተሞች ሁሉ ጸጥ አሉ። ወደ ውጭ ወጣስ ሌላ ተአምር ማየት ጀመርኩ። ሰማይና ውቅያኖስ የሚገናኙበት አድማስ የለም። ሰማዩ የት እንደሚያልቅ ውቅያኖሱ የት ጋር እንደሚጀምር በፍጹም አይታይም። ውቅያኖስም ሆነ ሰማይ የሌለ አይነት ነገር ሆኖ ነው የሚታየው፣ ወይንም ደግሞ ሁለቱም ተገጣጥሞ ያሉ አይነት ነገር ነው የሚመስለው። ወደ ባህሩ ስመለከት ይላል ወተት የመሰለ አረፋ ጭጋግ ነገር ነው የሚታየው። መርከቡ ውስጥ ሆነን በሁለት አቅጣጫ እንደምንጎተት አይነት ስሜት ነበረው። የመጨረሻው ሰዓት ነው፣ የመጨረሻ ንግግር ነው እና የሰዎቹ የመጨረሻ ቃላት ስለሆነ በጣም ትንሽ የሚከብድ ይመስለኛልና እኔ የማስበው ምንድነው በዛ ሰዓት እያሉ ምን እያሰቡ ሊሆን ይችላል፣ ምንስ እያዩ ሊሆን ይችላል የሚለው ነው። የመጀመሪያው ጥሪ ሄሎ፣ ይህ አስቸኳይ ጥሪ ነው፣ መሬት አይታየንም፣ ከበራራ መስመራችን የወጣን ይመስላል ብሎ አንዱ ያስተላለፈው መልእክት ይገርመኛል። ያለንበት ቦታ የት እንደሆነ እርግጠኞች አይደለንም። መንገዱ የጠፋን ይመስላል። ይሄ እንግዲህ መንገዱ ምን ያህል እንደጠፋቸው፣ እንደተሰወራቸው የሚያሳይ የመጨረሻ በሞትና በህይወት መካከል ያለ አስፈሪ ድምጽ ነው። አንደኛው ደግሞ የሚገርመኝ ምዕራብ ቤት አቅጣጫ እንደሆነ አናውቅም፣ ሁሉም ነገር ትክክል አይደለም፣ ይገርማል ብሎ ደግሞ ያቋረጠ አንድ እንትን አለ።